ጤና ይስጥልኝ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። የሰላም ችግሮችን በውይይት መፍታት እንደሚገባ የጎንደር ከተማና የማዕከላዊ ጎንደር ዞን አስተዳደሮች አስታወቁም። ከሁለቱ አስተዳደሮች የተውጣጡ የማህበረሰብ ክፍሎች ሰላምን ለማጽናት ያለመ ውይይት በጎንደር ከተማ አካሂዷል። ቃልኪዳን አይሌ ተጨማሪ ዘገባላት። የጸጥታ ችግር የሰዎችን የዕለት ተዕለት ህይወት በእጅጉ ይፈትናል። ሰላምን ለመገንባት ደግሞ ውይይት ቀዳሚው መንገድ ነው። ታዲያ በጎንደር ከተማ አስተዳደርና በማዕከላዊ ጎንደር ዞን በሰላምና በልማት ጉዳዮች ላይ ለመምከር በተዘጋጀው መድረክ በጎንደር ከተማ እንዲሁም በማዕከላዊ ጎንደር ዞን ነዋሪ የሆኑ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራንና ሌሎችም የህብረተሰብ ክፍሎች ተሳታፊ ሆነዋል። የመድረኩ ተሳታፊዎች የጸጥታ ችግሩን ተጽዕኖዎች የተናገሩ ሲሆን ለሀገር ሰላም በጋራ መስራት አስፈላጊ መሆኑን አንስተዋል። አገራችን በቂ ነው። ቦታ አልጠበበንም። የሚያስፈልገን አንድነት ነው፣ ሰላም ነው፣ ልማት ነው። ሰላም ልማት በዋናነት እኮ የሚጠቅም ማህበረሰብ ነው። ለሰላምና ለልማት በአንድነት መቆም አለብን። ወዳጆቻችን መስለው የቀረቡና ከጎረቤት ሀገር እያኮበኮቡ ነው። ቀደም ሲልም የኔን አይን ያጠፉ እየመጡብን ነው። የእኛ አይን መጥፋት ብቻ ይብቃ። ልጆቻችን እናድን፣ እንምከር። ሕዝባችን በስጋት ነው ያለው፣ በፍርሃት ነው ያለው፣ በጭንቀት ነው ያለው፣ በሰቆቃ ነው ያለው፣ በመከራ ነው ያለው፣ በለቅሶ ነው ያለው፣ በረሃብ አለንጋ እየተገረፈ ነው ያለው። እኛ ምን እየሰራን ነው? ትልቁን መንፈሳዊ ስልጣን ይዘን እኛ ከእግዚአብሔር ጋር ወግነን መቆም ሲገባን፣ ከአመፀኛ ጋር ከገዳይ ጋር ወግነን ልንቆም አይገባም። ከሰው ልናመልጥ እንችላለን፣ ነገር ግን ከፈጣሪያችን ማምለጥ አንችልም። የድርሻችን እንደ ሃይማኖት አባት ልንወጣ ይገባል። የማዕከላዊ ጎንደር ዞን ምክትል አስተዳዳሪ አላምሮ አበራ። በዞኑ የጸጥታ ችግሩ በትምህርት በጤና አገልግሎት ላይ ብሎም በሌሎች የልማት ስራዎች እንከን መፍጠሩን ገልጸዋል። ለሰላም ቅድሚያ መስጠት እንደሚገባ ያመላከቱም ሲሆን የሰላም ባለቤት መሆን ያስፈልጋል ነው ያሉት። ኢኮኖሚያዊ ማህበራዊና የስነልቦና ስነልቦና ሴታችን ወደኋላ የሚመልስ አደጋ ነው አጋጥሞ ነው ያለው። ጸድቶ መጽዳት ነው መፍትሄ የሚሆነው፣ ጠርቶ ማጥራት ነው መፍትሄ የሚሆነው። ማለት ህዝቡ ከሰላም ጎን የሰላም ደጋፊ እንዲሆን ብቻ ማስተማር እስከ መጨረሻው እስከ ላቀ ውጤት እስክናገኝ ድረስ መቀጠል አለበት። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው በበኩላቸው ሰላምን ማጽናት እንደሚገባ ተናግረዋል። ችግሮችን በውይይትና በሰላማዊ መንገዶች መፍታት ተገቢነቱን ገልጸዋል። የቆምነው በእናንተ ነው። አባቶች አስተዋይ አባቶች አላቸው። በብዙ መከራ ውስጥ መጥተን ያለፍን አሁን ወላድ የቤት የሚወልድ በዚህ ዘመን የአምቡላንስ ሹፌር ስንት ነው ያጣን። ማዳበሪያ አጅበን እንዳንበላ እንድንወድቅ ማለት ችግሮች አሉ። ችግር የለም ማለት አይደለም። ምንድናቸው አጀንዳዎቻችን? የሚያከራክሩ እንወያይባቸው። ለምን ሞት ላይ እንሄዳለን? ለሰላም ውይይትንና ምክክርን እናስቀድም፣ ችግሮችን በሰላማዊ መንገድ እንፍታ፣ እንዲሁም ለልማት ስራዎች ውጤታማነት በጋራ መስራት ይገባል፤ በመድረኩ በትኩረት ከተነሱ ሀሳቦች መካከል ተጠቃሽ ናቸው። ዘላቂ ሰላምን ለማረጋገጥ በሚደረገው ጥረት የድርሻቸውን እየተወጡ መሆኑን የጭልጋ ወረዳ ነዋሪዎች ተናገሩ። ሰላምን ለማስፈን ህዝባዊ ውይይቶችን እያደረገ መሆኑን የጭልጋ ወረዳ አስተዳደር አስታውቋል። ደስታ ካሳ እንደሚከተል ያቀርበዋል። የጭልጋ ወረዳን ከስድስት በላይ ወረዳዎች ያዋስኑታል። የአካባቢ ማህበረሰብ ከሌሎች ጋር በጋራ የመኖር እሴትን ያዳበረ መሆኑን ከጣቢያችን ጋር ቆይታ ያደረጉት የጭልጋ ወረዳ ዋና አስተዳዳሪ አቶ አዛኗ አደባ ተናግረዋል። ይሁን እንጂ በአማራ ክልል የተከስተው የሰላም እጦት መነሻ በማድረግ ታጣቂ ኃይሎች የቆየ ማህበረሰቡን እሴት ለመናድ ጥረት እያደረጉ ይገኛሉም ብለዋል። በአዋሳይ ቦታዎችና በጭልጋ ወረዳ የሚገኙ ታጣቂ ኃይሎች ለወረዳው ስጋት እየሆኑ እንደሚገኙ ዋና አስተዳዳሪው ገልጸዋል። የአማራ ህዝብ አብሮ የሚኖርባቸው አዋሳይ ቦታዎች ሰፋ ያለ የፋኖ እንቅስቃሴ ነበረ። ከዚህ አንጻር ያው መንግስትን መዋቅር በመጥላት መዋቅሩን የማፈራረስ በሌላ መልኩ በደንብ ህዝቡም ታግሎ ዳር ይዞ የነበረው የቅማን ጽንፈኛ ደግሞ ከተለያየ አቅጣጫ በመሰባሰብ መንግስት ተዳክሟል የሚል አመለካከት በመያዝ አንዳንዴም ከዚህ የጽንፈኛው ፋኖ ጋር ጋብቻ መፈጸም፣ አንዳንዴ ደግሞ በመለያየት ሲለያዩ ደግሞ ሁለቱም ጽንፈኞች ከመሆናቸው ጋር ተያይዞ በሌላ መልኩ ደግሞ የሚዋጉበት የሚታኮሱበት ሁኔታ አለ። ዝሮ ዝሮ ለእኛ ወረዳ ለሰላም ችግር ሁለቱም ተግዳሮት ነው ያሉት። በክልሉ የተከስተው የሰላም እጦት ወጥቶ ለመግባት ከመቸገር ጀምሮ የኑሮ ውድነት እንዲባባስ እያደረገ መሆኑን የጭልጋ ወረዳ ነዋሪዎች ነግረውናል። በሰላሙ ችግር ምክንያት የትራንስፖርት ጥረቶች አሉ፣ የኑሮ ውድነቶች አሉ፣ ያንን ተከትለው የሚመጡ ማለት ነው። ስለዚህ ህዝቡ ያው ካለው ጸጥታ ሀይል ጋር የጋራ ሆኖ ያው እየተጋፈጣቸው ይገኛል። በአሁኑ ሰዓት ሰላም በጣም አስቸጋሪ ነበር ደግሞ ተነበረው፣ አሁን ደግሞ ትንሽ እየተሻሻለ የሄደው ነገር አለ ይህን የተሻሻለን ደግሞ መንግስት ተከትሎ ሰላም እንዲያመጣልን አርሶአደሩ በፈለገው ሰርቶ ውሎ እንዲገባልን ሰው ሰላም ውሎ ሰላም አድሮ እንዲነሳ እንዲውልን እንዲያድርልን ነው እኛ መንግስት ትግል ማድረግ ያለበት። የአማራ ክልል ህዝብ ጥያቄ በትጥቅ ትግል አይፈታም የሚሉት ነዋሪዎቹ በድርድርና በውይይት ለመፍታት ጥረት ማድረግ ይገባልን ብለዋል። ህዝቡ የሚፈልገው አሁን ሰላማዊ በሆነ መንገድ የሚፈልገውን ጥያቄ ለመንግስት አቅርቦ እንዲመለስለት ነው እንጂ በትግል እና በትጥቅ የሚሆኑ የትግል አመላለሶች ውጤታማ ይሆናሉ ተብሎም አይታሰብም። መንግስት ወደ ሰፊ ነው፣ ሰላሙን በራሱ ነው መንግስት ማምጣት ያለበት። ህዝቡም እንደ ሃይማኖት አባትም እንደ ሀገር ሽማግሌም ያለውን ነገር ሁሉ እጁን አስገብቶ ሰላም እንዲመጣ ትግል ማድረጋለን። የአማራና የቅማንት ህዝቦች የቆየ የአብሮነትና የመተጋገዝ እሴት ያላቸው ቢሆንም ከሁለቱ ህዝብ የወጡ ታጣቂ ኃይሎች ጥቃት እያደረሱ መሆኑንም አቶ አዛነ አደባ ያነሳሉ። የአማራና የቅማንት ህዝቦች አብረው ተባብረው በሀዘናቸውም በደስታቸውም ተካፍለው የሚኖሩ ቢሆኑም እውነት ለመናገር ተሻግሮ እኔ ተቆርቋሪ ነኝ በሚል አንዳንድ ክስተቶች የቅማንቱ ሽፍታ የሆነ ችግር ሲፈጥር አማራው ማህበረሰብ ላይ ጽንፈኛው ፋኖ ተቆርቋሪ ነኝ ብሎ መጥቶ እርምጃ ይወስዳል። ጽንፈኛው ፋኖ መጥቶ የቅማንቱ አርሶ አደር ላይ ህብረተሰብ ላይ ችግር ሲፈጥር እኔ ተቆርቋሪ ነኝ ብሎ ደግሞ የቅማንቱ ጽንፈኛ ሽፍታ ደግሞ ተቆርቋሪ ነኝ ብሎ እዛኛው ንጹህ አማራ ላይ ደግሞ እርምጃ ለመውሰድ ይሞክራል። እንዲህ አይነት ነገሮች በጣም በቀጠናችን በጣም አደገኛ ነው። የሰላም እጦቱ በክልሉም ይሁን በወረዳው ዘርፈ ብዙ ጉዳት እያደረሰ እንደሚገኝ የገለጹት ዋና አስተዳዳሪው ለሰላም ቅድሚያ መስጠት እንደሚገባም ያነሳሉ። በሁለቱ ታጣቂ ኃይሎች ምክንያት የአማራና የቅማንት ህዝብ ወደ ግጭት እንዳይገባ ተደጋጋሚ ውይይቶችን ከማህበረሰቡ ጋር እያደረጉ እንደሚገኙም ገልጸዋል። በእነዚህ ጽንፈኛ ኃይሎች ምክንያት ግን ዳግም የአማራና የቅማንት ህዝብ ወደ ግጭት እንዳይገባ ግን አልመን ስራዎችን እየሰራ ነው። በተለይ ነባሩ ጭልጋ አዋሳኝ የሆኑ ቀበሌዎችን በቅርቡ በርካታ መድረኮችን አካሂደናል። እነዚህ መድረኮች አንድነቱን እያጠነከረ የጋራ ጠላት ነው የሚባለው ከብሔር ጓዳ ወጥተው በጋራ ለመታገል ህብረተሰቡ ስምምነት የደረሰበት በየቀበሌው አምስት አምስት ሽማግሌ የተቋቁመው እንዲሰሩ ለማድረግ ስራዎችን እየሰራ እናያለን። በክልሉ የተከስተው የሰላም እጦት ወደ ነበረበት ሰላማዊ እንቅስቃሴ ይመለስ ዘንድ ሁሉም ኃላፊነቱን ይወጣ ዘንድ ተጠይቋል። ሴቶች በጡታቸው ላይ ህመም የሌለው እብጠት፣ ቁስለትና ሌሎች ምልክቶችን ሲያዩ ወደ ሕክምና ተቋማት በመሄድ የጡት ካንሰር ምርመራ ማድረግ እንደሚገባቸው የጤና ባለሙያዎች አሳሰቡም። የጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ከጥቅምት 18 እስከ 20 2018 ዓ ም ነጻ የጡት ካንሰር ምርመራ አገልግሎት እንደሚሰጥ አስታውቋል። ያየፈንቴ ወይዘሮ ባየዳምጼ የጎንደር ከተማ ነዋሪ ስትሆን ከ2009 ዓ.ም ጀምሮ ባጋጠማት የጡት ካንሰር ህመም በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል የህክምና አገልግሎት እያገኘች ትገኛለች። የጡት ካንሰር መም ሲጀምራት ጡቷ ከማበጦች ሌላ የህመም ስሜት እንዳልተሰማ ታስታውሳ ዘግይታም ቢሆን ህክምናውን መውሰድ መጀምሯን ትናገራለች። ስሜት ብዙም የለውም ነበር፣ ግን ያው የአራት ወር ነብሰ ጥሩ ሁኜ ተከሰተ። እዚሁ ነበር ክትትል ነበረ፣ እየጨመረ ሄደ። እዛ በስድስት ወሬ ፓቶሎጂ ወሰዱና እንደ ካንሰር መሆኑን አወቅኩኝ። በወለድኩ አስራ አራት ቀን የተሰራ ጡቴ። ከዛ በኋላ ቴሞሆን ወሰድኩኝ፣ ስምንት ዙር። እጄውን ላውጦ ነበረ፣ ያንም ፊዚዮትራፒክ ሰራሁበት። በወቅቱ ደህና ነኝ፣ እጀም እየቀነሰ ሄደ። ያው ውጠቱ ቢኖርም ስሜት የለውም በሽታውን በወቅቱ ባለመታከሟ ወደ ሌላ የሰውነት ክፍሏ መሸጋገሩን በባለሙያዎች እንደተነገራት የጠቀሰችው ወይዘሮ ባዬ ሴቶች በወቅቱ ጤናቸውን መከታተል እንዳለባቸው ትመክራለች። ድሮ ወደ ሳምባ ሄደ ዝም ብሎ ውጠትና የሆነ ስሜት አንዳንዴ ያለው እንጂ ብዙ ህመም የለውም ወደ ሕክምና መምጣት ነው ያለባቸው እና እኔ እንደምመክረው ሕክምና ለዚህ መድኃኒቱ ብያምናለሁ። የጡት ካንሰር በሴቶች ላይ በብዛት የሚከሰት የካንሰር አይነት መሆኑን በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል የካንሰር ሕክምና ክፍል ኃላፊና ስፔሻሊስት ዶክተር ኤፍሬም ታፈሰ ገልጿል። እድሜያቸው እየገፋ ሴት በተለይ ከአርባ ዓመት በኋላ ከአምሳ ዓመት በኋላ እድሜያቸው በጨመረ ቁጥር ለጡት ካንሰር የመጋጥ እድላቸው በዛው ልክ እየጨመረ ነው የሚሄደው። ቅጥ ያጣ ውፍረት የምንላቸው ክብደታቸው የጨመረ ሲሄድ፣ አልኮል የሚጠቀሙ እንዲሁም ደግሞ ሲጋራ የሚያጭሱ ሴቶቻችን የመጋጥድላቸው ከሌሎቹ አንጻር ጨምሮ ይታያል ማለት ነው። ሴቶች ህመም የሌለው እብጠት ቁስለትና ሌሎች ምልክቶችን ሲያዩ ወደ ሕክምና ተቋማት እንዲመጡ የመከሩት በሆስፒታሉ የካንሰር ሕክምና ረዳት ፕሮፌሰር ዶክተር ዩዌል ነጋሽ። የጡት ካንሰር እንደ በሽታው ደረጃ የተለያዩ ሕክምና አማራጮች እንዳሉት አብራርቷል። ብዙ ጊዜ ያለው የሕክምና አማራጮቻችን አንደኛው የቀዶ ጥገና ሕክምና ሲሆን ሁለተኛው ደግሞ በደም የሚሰጥ የካንሰርም ሕክምና ክም ሲሆን ይሄ ህክምና ም እንደሚያደርገው ኬሞቴራፒ በደም ከተሰጠ በኋላ ካንሰሮች እንዳይራቡ እንዳይዛመት በተለይ በደንብ አድርገው ይረዳልናል። ሶስተኛ ጨረር ህክምና በተለይ በተለይ ደረጃ ሶስትና ደረጃ ሶስት ለሆን ና ደረጃ ሁለት እሱን ከሰጠ ነው ለረጅም ጊዜ እንዳይተካ ይረዳልናል። የጡት ካንሰር በሴቶች ብቻ ሳይሆን በወንዶች ላይም እንደሚከሰት ያነሱት ደግሞ በሆስፒታሉ መምህርትና አጠቃላይ ቅዶ ጥገና ሐኪም ሳምራዊት አንዳርጌ ናቸው። የጡት ካንሰርን በወቅቱ የህክምና ክትትል ማድረግ ከተቻለ ከበሽታው መዳን እንደሚቻልም ተናግሯል። ብዙ ጊዜ ዘጠና አምስት ፐርሰንት ያህል እብጠቱ ህመም የለውም። ህመም አይሰጥም። አምስት ፐርሰንቶቹ ብቻ ናቸው ተያያዥ ህመም የሚኖራቸው። ስለዚህ እብጠቱን ዘግቶ የማየት ነገር ይኖራል። ደረጃ አንድና ሁለት የምንላቸው ይሄ ብዙ ጊዜ የእኛ ታካሚዎች ማናገኝበት ደረጃ ነው፣ እንዳለመታደል ሆኖ ማለት ነው። በተለይ የመጀመሪያው ደረጃ ላይ ማግኘት ከተቻለ ታማሚውን ዘጠና ፐርሰንት ያህል የመዳን እድል አለው። አራተኛው ደረጃ ላይ ካገኘኸው ደግሞ አስራ ስምንት ፐርሰንት ነው የመዳን። የጡት ካንሰር በዓለም አቀፍ ደረጃ በጥቅምት ወር የሚታሰብ በመሆኑ የጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታልም ከጥቅምት 18 እስከ 20 ነጻ የጡት ካንሰር የምርመራ አገልግሎት እንደሚሰጥ በሆስፒታሉ የካንሰር ህክምና ክፍል ኃላፊ ዶክተር ኤፍሬም ታፈሰ ገልጸዋል። የጆሮ ሕመም ሲያጋጥም በወቅቱ በህክምና ባለሙያዎች መፍትሄ ካላገኘ ህይወትን እስከ መንጠቅ የሚያደርስ አደጋ ሊያስከትል እንደሚችል በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ከአንገት በላይ ቀዶ ህክምና ትምህርት ክፍል መምህርና የህክምና ባለሙያ ዶክተር እንዳልካቸው ክብረት ገለጹ። ማርታ አዱኛ በዚህ ጉዳይ ተጨማሪ ዘገባ ይዛለች። ወጣት ደብረ ወልድ ማርያም እና አብርሃም ግዛው በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ህክምናቸውን ሲከታተሉ ያገኘናቸው ወጣቶቹ ከአስር ዓመታት በላይ በጆሮ ህመም ሲሰቃዩ መቆየታቸውን ጠቅሰው አሁን ወደ ሆስፒታል በመምጣታቸው ለህመማቸው መፍትሄ እያገኙ መሆናቸውን ጠቅሰዋል። መፍረጥ ከጀመረ አስራ ሁለት ዓመት ጠብታ ምናም ተሰጠኝ እሱን አሁን ደና ነ። ከበፊት እዚህ ሆስፒታል ጆሮ እንደምታቀምኝ የመጣሁት ስንት ጊዜ ሆነ? ጆሮን ካመመ ቢያንስ ከ14 ከ15 ዓመት በፊት ድሮ ልጅ እያሉ ጀምሮ ነው። ማስታገዣ በቃ ጠብታና ማጠቢያ ብቻ የሚሰጠኝ ነበረ። በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ከአንገት በላይ ቀዶ ህክምና ትምህርት ክፍል መምህርና የህክምና ባለሙያ ዶክተር እንዳልካቸው ክብረት ለጆሮ ቁስለት እና የመስማት ችግር የሚያጋልጡ ምክንያቶች መኖራቸውን ጠቅሰዋል። ከፍተኛ የሆነ የድምጽ መጠን ማንኛውም አደጋ፣ ሙዚቃና ሌሎች ድምጾችን በማዳመጫ መጠቀም፣ በተለይ ከህክምና ባለሙያዎች እገዛ ውጪ ጆሮን ማጽዳት በጤና ላይ ጉዳት እንደሚያስከትል ዶክተር እንዳልካቸው አብራርተዋል። ጆሮን ማጽዳትም ሆነ ማከክ በምንም ነገር አይፈቀድም። አንዱ የጆሮ ኢንፌክሽን መነሻ ተብሎ የሚታሰበው ጆሮን ማጽዳት ነው። ጆሮ ራሱን ራሱ ማጽዳት አለበት። ምናልባት አንዳንዴ መጥፎ የኩክ አፈጣጠር ኖሮ ራሱ ጆሮው ኩኩን አጽድቶ ማውጣት ካልቻለ በህክምና ባለሙያ ዘንድ ሄዶ መታከም እንጂ አንድ ሰው የራሱን ጆሮ ራሱ ሊያጸዳ የሚችልበት እድል መኖር የለበትም። ሌላው ዋናው የጆሮ ኢንፌክሽን መነሻ ጆሮን ለውሃ ማጋለጥ ነው። በጆሮ ህመም ላይ የሚደረግ ህክምና አብዛኛውን ጊዜ በችግሩ መንስኤ ላይ የተመሰረተ መሆኑን ዶክተር እንዳልካቸው ያነሳሉ። የሚታከመው መጀመሪያ በመድኃኒት ነው። ቋሚ ጉዳት ካለው ግን ለምሳሌ ታንቡር መቀደድ እና ሌላም ከዛ በላይ ጉዳቶች ካሉ ቀዶ ህክምና ግዴታው። የመስማት ችግሩን በተመለከተ በድምጽ ከፍተኛ ተጋላጭነት የመጣ ከሆነ የሚታከመው በአብዛኛው በማዳመጫ መሳሪያ ነው። መስማት ችግሩ ልክ የሚገጠም የማዳመጫ መሳሪያ አለ። እሱን በማድረግ የመስማት ችግር ብቻ ከሆነ በዛ መንገድ ነው የሚፈታው። የጆሮ ህመም ሲያጋጥም በወቅቱ በህክምና ባለሙያዎች መፍትሄ ካላገኘ ህይወትን እስከ መንጠቅ ጉዳት ሊያደርስ እንደሚችል ባለሙያው ተናግረዋል። የጆሮ ኢንፌክሽን ወደ ውጭ ከመፍሰሱ ውጭ ወደ ሌላ አቅጣጫ ሄደ ማለት አይምሮ ውስጥ ነው የሚገባው። ስለዚህ የቀዶ ህክምናውን ዋና ዓላማ የሰውየውን ህይወት አደጋ ላይ የማይጥል ጆሮ ለመፍጠር ነው የቀዶ ህክምናው ዓላማ። ሁለተኛው ዓላማ የመስማት ችግሩ ለማስተካከል እንሄዳለን። ለጆሮ አስፈላጊ የሆነውን ጥንቃቄ ማድረግና ህመም ሲያጋጥምም ወደ ህክምና ተቋም በመሄድ አገልግሎቱን ማግኘት እንደሚገባ ዶክተር እንዳልካቸው ይመክራሉ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ ጤና